ምን ጥሩ እንዲል አድርገው ወይስ እንደዚህ ወደ ኋላ አድርገ? የአማን የቱማን የቱ? አንቺ ጤና የለሽ? አንተ ብሮ ምንድነው? ሰላም ሰላም፣ ውድ የኛ ተወዳጅ እንቁ ቤተሰቦች እንዴት ናችሁልን? እኛ ለን እግዚአብሔር ይመስገን በጣም ደህና ነን። እናንተም በያላችሁበት ደህና ሆኑልን፣ ሰላማችሁን ያብዛልን። እንግዲህ ዛሬ ከመሳፍንት ጋር መጥቻለሁ እና ደግሞ በዚህ አጋጣሚ መሳፍንት የራሱን ዩቲዩብ ከፍቷልና ሰብስክራይብ እያደረጋችሁ ከስር አለላችሁና ወንድሜን አበረታ እና ደግሞ እስኪ አንተ አውራ። ላንተ ሰላም ሰላም ሰላም! ውድ እና የተከበራችሁ የኛ አንቁ ቤተሰቦች እንዴት ናችሁልን? እኛ ደህና ነን እግዚአብሔር ይመስገን። እንጃ ዛሬ ለምን እንደፈለገችኝ አላውቅም፣ ብቻ ግን ተንኮል አስባ እንደሚሆን ገምታለሁ። አልተሳሳትኩም። እና ቤተሰቦች ያው ናፍቃችሁ ነበረ። ያው እና ትላክ ትላንት ከትላንት ወደ ምናምን አንዳንድ ቪዲዮ ለቀነብ እና ቤተሰቦች ያው ናፍቃችሁን ነበረ። ዛሬ ተመልሼ መጥቻለሁ። ዛሬ ደግሞ የመጣሁት ያው ትንሽ ሚናን አበሳጨሁ ከአንተ ጋር ደግሞ እስቲ ያው ብዙ ቀን አበሳጭ ተዋል እኮ ግን ያው ካሜራ ፊት አይደለም እንጂ ማለት ነው። ዛሬ ደግሞ ከኔ ጋር ያው ካሜራ ፊት መተህ ታበሳጨዋለህ እንጂ ያው እሱ ሲናደድ ደስ ይለኛል ማለት ሳይሆን እኔ እንዳለው ዛሬ ድንጋይ በድንጋይ ተተኪው ተተኪው አንድ ቀንማ የሆነ ሰው አለለት፣ ይሄ ድንጋይ እና ያው ቤተሰቦች ደግሞ ደስ ይላቸዋል። እኔ ደግሞ እነሱም ያስደስታቸውን ነገር እንዳውም ትላንትና ምን ነው ይው ጠፋሽ፣ የሂና ጨጓራ አደጋ ላይ ነው እንዲያሉ የነበረ አይደለም። ያው እንግዲህ ዛሬ ደግሞ ስጨምርለት ይሆናል ብዬ አስባለሁ። እና በሳጥራውላን ቻሎ ጓደኝ ቻሎ ምን ነው ራሱን የሚጎዳ ነገር እንደ ማታ አብሬ ስለማድረግ ስቀየንም እሱን የሚጎደ ነገር አይደለም። ያው ታቀልክ ብሎ ነው የሚበሳጨው። እንዴት ነው ዛሬ? እነሱ ያው ታቀልክ የሆነ ቦታ ለምሳ ተጠርተናል፣ ግብዣ። አዎ አልነገረህም እንዴ? እንጃል፣ አላወራኝም። ብቻ የምሳ ግብዣ አለብን፣ ተጠርተናል። ሲያወራ ሰምቼ ነግሮኛል፣ ነግሩኛል። እና ምንድን ነው ምናምን ለቃችሁ ለቃችሁ ትበሉ ችግር የለም ዘንክ እንዳለ እሱ የሚወሰነው ከብራንኩ በኋላ ነው። እና ሰፈር መጥቼ ውስድሻለሁ ብሎ ነበረ። እኔ ደግሞ ሰፈር ድረስ ለምን ይንከራተታል፣ እኔ የራሱ ሰፈር ድረስ ለንላ ብዬ ያው ሰፈር መጥቼ ለአንተ ደውዬ ይልሃለሁ። ትንሽ ላበሳጨው እንዲህ ለምድ። እንዴት ነው ማበሳጨው መሰለህ? እሱ ያው ልክ ያው መጥቼ ውስድሻለሁ፣ በዛው እንሄዳለን ያለው። እኔ ደግሞ ቤቱ ድረስ መጥቻለው። የማይጠብቀው ነገር ነው ማደርገው ልናገር ወይስ አልናገር? ምን በምን እንደሚያበሳጨው ልናገር። ጫፍ ጫፉን ልንገር። ያው እንዴት ነው እኔ ያው እሱን መጥቼ የእሱን ልብስ ለብሽ ነው ምሳ ገብዣ በቃ የምሄደው ልብሱን ሁሉ ነገሩን ይዘህ የምትወጣው ቤት ነው እኮ ያለው እሱ ችግር የለም በቃ እንደምንም ብለህ ፎግረህም ይሁን ምንም ብለህ ከዛ ግን አብረን ነው የምንገባው። ቢሆን ስልኩ ላይ አንዴ ከተጣደ ስለማይነሳ አዎ፣ አንተ ከኔ ከኔ ጎን ነህ። በቃ አምሮብሻል ብሻል፣ ይሄን ለብሰሽ ነው መሄድ ያለብሽ ነው እንዴ። ያው ዳን፣ ምክንያቱም የምንሄድበት ቦታ ደግሞ አስቦ ትንሽ ያው ተለቅ ያለ ሰው ጋር ነው። ምንድነው ተለቅ ያለ ስል ያው ትልቅ ሰው ነው ያው በእድሜ በምንም በምንም እና እዛ የሱን ልብስ ለብሼ የምሄድ ማለት ጨለል ጨለል ጨለል ሚስት ነው እንዲህ ያለችው ነው የሚባለው። እና ትንሽ እናበሳጨዋለን። አሁን እንሂድ ቀስ ብለን ሹልክልክን ብለን ምንም ብለን ይሁን ሴቱ ጋር ነው ምጠብቅኛ እንጂ አብረን ቁልፍ ይዘሃል ሊወጣ በቃ ቀስ ብለን እንገባለን። እኔ ግቢ ላይ ጠብቀሃለሁ፣ አንተ ቀስ ብለህ ኬሱን ልብስ ሰብሰብ ሰብሰብ አርጌ ይዘህ ልትወጣለህ። ቀቀሬው ቀይረን እዛው ፊት ለፊት ነው ይወርድ ካንቺ ዛላ ልጁን እንጀማ በዱ ነው ሮ በቃ ያው ሲጀመር የሴቶች ትናንትና ማርችት ነበረ። በዚህ ማርች አጋጣሚ የኔ ውድ እንቁ ተወዳጅ ቤተሰቦች የኔ ጀግና እህቶች እንኳን አደረሰ። ትላንትና የሴቶች ቀን ነበር። ትላንትና መጥቼ እንኳን አደረሳችሁ ባልልም ትላንትና የሴቶች ቀን ነበር እና ያው አመቱ ሙሉ ቀናችን ነው ነው አመቱ ሙሉ አንድ ቀን የናንተ አይደለም። እሱ የራሱ የሆነ ታሪክ አለው። እሱ ደግሞ በሌላ ቪዲዮ ለምን እንደሚከበር ምናምን አስረዳሃለሁ። ግን ይሄ ወሩ ራሱ የኛ ወር ነው

የለም ያው እስኪ ያመጣልኝ ድረስ እጠብቃለሁ በተስፋ።

እና ቤተሰቦች ግን አንድ ቀን ቢና ሰብስቦ ምን ሊያደርገኝ እንደሚችል ፀሐዩ፣ እስካሁን ራሱ አለመደወሉ ገርሞኛል።

ና ቤተሰቦች፣ አላቅም ምን እንደሚፈጠር አብረን የምናየው ይሆናል። ቢና ይጨነቃል። ዛሬ ግቢ ላይ ድንጋይ የሚባል አጽቻሉ፣ ምንም ነገር የለም

ይሄን መጥረጊያ ግናሳል እንደዚህ መጥረጊያ፣ አንተ መታለች መታለች፣ እኮ ምናምን በለው፣ መታለች እንደዚህ ነው

አረ እና በእናትህ አንተ ስንት ሰዓት ነው? ሰዓት እኮ ሄዷል። ስትቆይ እኮ ነው የመጣሁት። አንተ ብሮ ምንድነው ያ? ሰላም በለኝ መጀመሪያ። አንተ ስንት ሰዓት ነው የተጠራ ነው የት ነው ምቀይረው? የት ነው ልብስሽ? ይሄ እኮ የኔ ልብስ ነው። መሳፍንት ከየት አምተን ይሰጣት? ቶሎ በይ፣ ሰዓት ደርሷል። ጌታ ው እግዚአብሔርን፣ ሰዓት ደርሷል እንዴ! አትቀልጂ በእግዚአብሔር ይሄ ቆኔ ጋር ነበረ። ቤት እንቀይሪ፣ በማርያም ከሄድ ነው። ምን ሰው ጋር ነው? መንገድ ላይ እግዚአብሔርን፣ በይ መንገድ መንገድ ሰው መንገድ ላይ እንደዚህ ለብሰሽ ነው የመጣሽው? አዎ፣ ከቤት ጀምሮ። እንደት ለብሰሽ ነው የመጣሁት? ጌታም በይ ነው እንደዚህ የቱ

በዛ ላይ ማንችስተር መለያ ነው። እንዴት አባቱ እንደሚያምር! እሺ እንደዚህ እንዴት ነው? አዲስ አበባ ስታይል ነው ባይ አንቺ ልቀይ፣ ካንቺ ጋር ነው ልቀይ? ልቀቂኝ በቃ። እግዚአብሔር ተጠራንበት ቦታ እግዚአብሔር በጣም በቃ፣ ትልልቅ ሰው እንደዚህ ለብሰሽ ከኔ ጋር አይደለም ቀርቶ ማለት ነው፣ እንደዚህ መንገድ ላይ ጋር ውጭ ላይ አልወጣም።

አንድ እንዳትመጭ ብሎኛል፣ ከልክሎኛል። እንደዚህ ለብስሽ? ታዲያ ምን ሆነ? ልብስ አይደል እንደ የለበስኩት ልብስ ነው የለበሽው። ልብስ ግን ማለት ነው ያንቺን ማንነት የሚገልጽ ልብስ። አንተ የሷን ቀሚስ ለብሳለህ? እስቲ አለ እኔ

አሁን እንደውም ሲጀመር አምሮኝ ነበረ። እንደዚህ አንተ አታሽ ሱፍ ልበሽ ለየላት ይባላል። ሱፍ ልበሽ ሂጂ እኮ አሁንም እዛ ቤት እኔ እዛ የጠራንበት ቤት ባገኝሽ

ስነ ስርዓትሽን፣ እዚህ ልብስ ልብስ ለብሰሽ ነው የምትሄጂው። አንተም ቢካልክ ደግሞ ብቻ እንደዚህ ነው እንደዚህ በቃ ጫማ ብቻ ነው ጠብቂ እራሱ እንትን አይሰበርም። አረ በቃ ታውቃለሽ ነው እኔ ልበስ ብስ እ